በዶክተር ግርማ አባቢና ባለቤታቸው እመቤት ሽፋው የሚመራው ሊያና ሄልዝኬር ኃላፊነቱ የተወሰነ የግል ማህበር በመላ ሀገሪቱ በሕክምና አገልግሎት በትምህርት ስልጠናና ምርምር እንዲሁም በሕክምና ግብአቶች አቅርቦት እየሰራ የሚገኝ ተቋም ነው። ተቋሙ ከዚህ ቀደም በእነዚህ ተቋማት አማካኝነት የተጀመረው የበጎ አድራጎት ስራን ይበልጥ ለማጠናከር መስከረም 22 2018 ዓ ም ከኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለሥልጣን እውቅና በማግኘት ሊያና ዩኒቨርሳል ኮሚኒቲ ሰርቪስ የሚል የበጎ አድራጎት ተቋምን በማቋቋም ወደ ተግባር ገብቷል። ይኸው የበጎ አድራጎት ተቋም ይፋዊ የማብሰሪያ ፕሮግራምን በሐዋሳ ከተማ ተካሂዷል። ኢትዮጵያውያን ከውጭ ድጋፍ ከመፈለግ ይልቅ በራሳቸው ልጆች የዜጎቻቸውን ችግር መቅረፍ መቻል እንዳለባቸው የጠቀሱት የተቋሙ መስራችና የበላይ ጠባቂ ዶክተር ግርማ አባቢ አሁን የተመሠረተው የበጎ አድራጎት ተቋም በሲዳማ፣ ኦሮሚያ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች እንዲሁም በአዲስ አበባ ከተማ አስተዳደር ተግባሩን በመጀመር በቀጣይ እስከ ዓለም አቀፍ ድረስ አድማሱን ያሰፋልን ብለዋል። ይሄ ተቋም ምን ላይ ያተኩር ነው የሚለው አስበን የተወሰኑ ዘርፎች ላይ ጥሩ ስራ ለመስራት ነው። ይሄ ተቋም የተቋቋመ ነው። በአሁኑ ሰዓት ከ152 ሰው የሚሞተው ተላላፊ ባሉ በሽታዎች ነው። ይሄንን ደግሞ ለመለወጥ ወደፊት ከትምህርት ቤት ጀምሮ በጤና ማጎልበት፣ በበሽታ መከላከል፣ በልየታ፣ በሕክምና እንዲሁም ደግሞ በማገገም ዘርፍ በማስተማር የጤና ስርዓቱን በማጠናከር በርካታ ስራዎችን ለመስራት ነው በዋናነት አሁን የተዘጋጀ ነው። የተቋሙ መስራቾች ዶክተር ግርማ አባቢና ባለቤታቸው ለረጅም ጊዜ በውስጣቸው የነበረውና ሲተገብሩት የቆየውን መልካም ተግባር በተሻለ መንገድ ለመከወን ያመጡት እድል መሆኑን የተናገሩት ደግሞ የሊያና ዩኒቨርሳል ኮሚኒቲ ሰርቪስ ዋና ስራ አስፈጻሚ አቶ መሰረት ኪዳኔ ናቸው። ትኩረቱ ምን ላይ ያደርጋል? የነጋገር ተረካቢ ወጣቶች ላይ ያደርጋል። ከተለያዩ ሱሶች እንዲጸዱ ራሳቸው እንዲከላከሉ ትምህርት ቤቶች ላይ የመጀመሪያ ጤና እንክብካቤ የሚሰጡ ሆስፒታሎች አሉ። በተለያየ ምክንያት አቅም ያጡ እነሱን በመደገፍ ስትሄድ አልቲሜት ጎሉ የህብረተሰብን ጤና መጠበቅ ነው። ያ ደግሞ ጤናው የተጠበቀ ምርታማ ዜጋ እንደ ሀገር ያፈራል የሚል ነገር ስላለን በእርግጠኝነት ጥሩ ለሀገር ጥሩ ኮንትሪቢዩት እናደርጋለን ብዬ አስባለሁ። እንደ ሀገር ሪፎርም ከተደረጉ ተቋማት አንዱ የሲቪል ማህበረሰብ ድርጅቶች ባለስልጣን መሆኑን የገለጹት የባለስልጣኑ ምክትል ዳይሬክተር ጀኔራል አቶ ፋሲካ ሞላ በተደረገው ሪፎርምም ለህገ ወጥ ዓላማና ከኢትዮጵያውያን የሞራል እሴት በሚቃረን መልኩ ከመደራጀት ውጪ በማንኛውም መልኩ ለበጎ ዓላማ መደራጀት እንዲቻል ምቹ ሁኔታ ተፈጥሯል ብለዋል። በአሁኑ ወቅትም ከ8100 በላይ የሲቪል ማህበረሰብ ድርጅቶች በሀገሪቱ እንደሚገኙ የጠቀሱት አቶ ፋሲካ ሞላ ሊያና ዩኒቨርሳል ኮሚኒቲ ሰርቪስ ተላላፊ ያልሆኑ በሽታዎችን ለመከላከል ትኩረት ማድረጉ የመንግስት ፖሊሲን የሚደግፍ በመሆኑ ተቋማቸው አስፈላጊውን ድጋፍ እንደሚያደርግላቸው አረጋግጠዋል። ኢትዮጵያውያን የሚያቋቁሟቸው በዚህ በሲቪል ማህበረሰብ ድርጅቶች ዘርፍ ኢትዮጵያውያን የሚያቋቁማቸው ኢትዮጵያውያን ያላቸውን አቅም አስተባብረው ከኢትዮጵያውያን የፋይናንስ ምንጩን ያደረገ የሲቪል ሶሳይቲ የዘርፍ መገንባት ከተቻለ ሲቪል ማህበረሰብ ድርጅቶች ዘርፍ የሚጠበቅበት ኃላፊነት በዘላቂነት መወጣት ያስችላል ተብሎ ይታሰባል። ከዚህ አኳያ በዛሬው እለት የኒያና ዩኒቨርሳል ኮሚኒቲ ሰርቪስ በሚል የተቋቋመው ድርጅት የዚህ የእንችላለን መገለጫ ኢትዮጵያውያን በራሳቸው አቅም የኢትዮጵያን ችግር መፍታት ይችላሉ የሚኖር ጉዳይ የሚያረጋግጥ ጉዳይ ስለሆነ እሱ ጋር ስተሳሰር ማንሳት ይችላል እፈልጋለሁ። ሊያና ሄልዚኬር ኃላፊነቱ የተወሰነ የግል ማህበር ከዚህ ቀደም ከሚታወቅበት የጤና አገልግሎት በተጨማሪ በበጎ አድራጎት ስራ መምጣቱ የሚበረታታ መሆኑን የገለጹት የሲዳማ ክልል የርዕሰ መስተዳደሩ ልዩ አማካሪ አቶ ተሰማ ዲማ፣ የክልሉ መንግስትም ለተቋሙ አስፈላጊውን ድጋፍ ያደርጋል ብለዋል። አሁን አይደለም መጀመረው ብሎ ስራውን ዛሬ ላይ አይደለም። ቀደም ሲል ኮቪድ በሀገራችን ላይ ከፍተኛ ጉዳት ባደረሰበት ወቅትም ባለፈው ተማሪዎች ከሚማሩበት ትምህርት ቤት ሪቆ እንዲፈተሩ በተደረገበት ወቅትም ብዙ ልጆች ከድልድይ ላይ ወርቆ ተጎድተዋል። እነዛን ልጆች በሙሉ ያከሙ የእሳቸው ድርጅት። ስለዚህ የጀመሩትን ነው ህጋዊ ያለበት በስራ ጀምረዋል። አሁን ሊያና ኃላፊነቱ የተወሰነ የግል ማህበር በአዋሳ ከተማ በጤናው ዘርፍ ላበረከተው አስተዋጽኦ ምስጋና ያቀረቡት የከተማ አስተዳደሩ ምክትል ከንቲባ አቶ አገና ኔቶ አሁን ለተመሰረተው በጎ አድራጎት ተቋምም ከተማ አስተዳደሩ ድጋፉን እንደሚያደርግ ገልጸዋል። ተቋሙን የመሰረቱት ዶክተር ግርማ አባቢና ባለቤታቸው ወይዘሮ ሜቤት ሽፋው ከዚህ ቀደምም በበጎ ተግባራት ላይ የቆዩ መሆናቸውን የገለጹት የመርሃ ግብሩ ተሳታፊዎች አሁን ህጋዊ ሆኖ የመጣው የበጎ አድራጎት ተቋምን በቻሉት አቅም እንደሚደግፉም አረጋግጠዋል። በማብሰሪያ መርሃ ግብሩ ላይ የሊያና ዩኒቨርሳል ኮሚኒቲ ሰርቪስ የቦርድ አመራር ትውውቅ የተደረገ ሲሆን በተለያዩ ደረጃዎች ኃላፊነታቸው ለተወጡ ግለሰቦችም እውቅና ተሰጥቷል። የተቋቋመው ሊያና ዩኒቨርሳል ኮሚኒቲ ሰርቪስንም በአምባሳደርነት የሚያገለግሉ ሁለት ግለሰቦችም ተመርጠዋል።